አሺሽ አሸክመው ወደ ሳውዲ አረቢያ እንዲሄዱ ካስደረጉ በኋላ ብራቸውን ገብሎ ነው እኮ የእኛን ወንድም የእኛን እህቶች አህያ አድርጎ፣ አሺሽ በፌስታል እና በሻንጣ አሸክመው ሳውዲ አረቢያ ሲደርሱ የሚቀበላችሁ ሰው አለ ተብሎ ተሰጣቸው። እነዚህ ልጆች ምንም አያውቁም፣ ምስኪን ናቸው። ተቀብለው ይዞ እየሄዱ የሳውዲ አረቢያ መንግስት ይዞ እጅ ከፍጅ የሞት ፍርድ ፈረደባቸው። ምነው አብረችኋል። እነዚህ ልጆች የኢትዮጵያ ድፍን የኢትዮጵያ ብሄር ሰላም ሰላም! ውድና የተከበራችሁ የአዚት ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ በዘት ረፍረፍ ይበልልኝ። መግቢያ ላይ እንዳያችሁት ይህን ቪዲዮ ሲጀምሩ ላይክ፣ ሼር፣ ሰብስክራይብ አድርጉ፣ ምክንያቱም ለወገኖቻችን እንድረስላቸው። እዚህ ጋር ያሉት ሁሉም የኢትዮጵያዊ ብሄር ብሄረሰቦች ናቸው ማለት ነው። የአንድ ሃይማኖት የአንድ ዘር አይደሉም። እነዚህ የምታያቸው ወንድሞቻችን ተሸክመው ያሉት እንግዲህ አደንዛዥ እጽ ደላሎች ማለት ነው እና የመኖች አንድ ላይ ሆኖ በተመሳጥረው ማለት ነው። እነሱ ለንግዳቸው ስደተኞችን እንደ አህያ እንደዚህ አሸክመው እየነዷቸው እንግዲህ በሳውዲ አረቢያ ደግሞ እንትኖች ይዟቸዋል ማለት ነው። አጎቶቻችን ይኸው ይዟቸዋል። በጣም ያሳዝናል ከሚባለው በላይ ማለት ነው። እንደምታዩት ነው። እና የእውነት ስደት አይኑ ይጥፋ። ታዲያ አትምጡ ሲባል ኢትዮጵያ ያሉ ሰዎች እሻይሉ፣ እናንተ ምቀኞች፣ እናንተ ቀናታሞች ይላሉ። እናንተ እየሰራችሁ እኛ እንዳንሰራ ነው የሚሉት። ይሄን ጉድሎ አያዩም። እንግዲህ አሁን እነዚህ የሞት ፍርድ ተፈርዶባቸዋል ማለት ነው። ያው በሳውዲ ሕግ እንግዲህ ግድ ነው። እንደዚህ አይነት ነገሮች፣ አደንዛዥ ነገሮች፣ አጥቂ ነገሮችን አይፈልግምና እነዚህ አሁን እንግዲህ ሁሉም ሕይወታቸው ሊያልቅ ነው ማለት ነው። በጣም ያሳዝናል። እንደምታዩት እንደዚህ ያሸክመ አሸክመዋቸው እየሄዱ ነው። ምንነቱን አላወቁም ማለት ነው። ሰዎች ይሄን ነገር ይዛችሁ ሂዱ፣ ይሄን ነገር እዛ ድርሱ፣ የሚቀበላችሁ ሰው አለ ሲባል እምቢ ማለት አይችሉም። እነዚህ ሰዎች አንደኛ በደላላው እጅና እጅ ነው ያሉት፣ ሁለተኛ ሳውዲ አረቢያ ገብቶ ስራ ለመስራት ነው የሚፈልጉት። ስለዚህ የሚደርስ የሚታዘዙትን ነገር ተሸከሙ ይሸከማሉ፣ ጣሉ ይጥላሉ፣ አምጡ ያመጣሉ። የተባሉትን ነው እነዚህ ሰዎች የሚሰሩት። ስለዚህ አሁን ፍትህ ለነዚህ ሰዎች እያል ለነዚህ ልጆች እያልን ማለት ነው። ኢትዮጵያ ይሄን ሁሉ ወጣት እንግዲህ ልታጣ ነው ማለት ነው። ሁላችንም ድምጽ እንሁንና እነዚህ ልጆች ከእንደዚህ አይነት ነገር እናትረፋቸው ማለት ነው። እንግዲህ ሕይወታቸው ከማለፉ በፊት እንድረስና በጣም ብዙዎች ናቸው እንድረስላቸው። ላለው ሁላችንም ድምጽ እንሁን። ይህን ቪዲዮ ሲጀምሩ ላይክ አድርጉ፣ ሼር አድርጉ ድምጽ እንሆንና የኢትዮጵያ መንግስትና የሳውዲ መንግስት አንድ ላይ ተስማምቶ አንድ መብቴ እንዲያመጣልን እናድርግ ማለት ነው። አለዛ ግን መብቴ አይመጣም መቼም ሆነ መቼም። በጣም ያሳዝናል፣ ቅስም ይሰብራል። በጣም ቅስም የሚሰብር ነገር ነው ማለት ነው። እና ፍትህ ለእነዚህ ልጆች እንበል፣ ሁላችንም ድምጻችን እናሰማ። እንዲሁም ስለ ትዝታ ምን አዲስ ነገር አለ እያላችሁ ነበረ። ስለ ትዝታ የጠየቃችሁኝ ሁላችሁም የትዝታ እንግዲህ እስካሁን ድረስ በመጣራት ላይ ነው ያለ። ብዙ ኢትዮጵያውያን ትናንትና ምንድን ነገርኳችሁ? በዛኛው ቪዲዮ ብዙ ኢትዮጵያውያን እንግዲህ የልጁን ፎቶ የዚህን ሰውዬ ፎቶ ማለት ነው ወስደው ለፖሊስ ፖሊስ ሰጥተው አሉ። ምርመራ እየተደረገ እንደሆነ ሰምተናል ማለት ነው። ስለዚህ ሁላችሁም ጸሎት አድርጉ ማለት ነው በጸሎት አግዙ ማለት ነው እና ምርመራ እየተደረገ ነው። የተለያዩ ሀበሾች እየተባበሩ ናቸው። ዩኬ ወይም እንግሊዝ ያሉት ሰዎች እየተባበሩ እንዳሉ ነው እየሰማነው ማለት ነው። እንግዲህ እግዚአብሔር ይመስገን መጨረሻውም ደግሞ ጥሩ ይሆናል ብለን እናያለን ማለት ነው ውጤቱ። ሁላችሁም በዱዋይ በጸሎት አስቡ ሀቋ እንዲወጣላት ማለት ነው የዚች ምስኪን እህታችን ማለት ነው እና ይሄን ይመስላል ትዝታ ነገር ብዙዎች ስለጠየቃችሁኝ ነው። ስለ ትዝታ ንገሪን ምን ላይ ደረሰ፣ እንዴት ሆነ፣ መያዙን እስር ቤት መግባቱን እንደዘገብኩላችሁ ታውቃላችሁ። ና በዛ ምክንያት ተይዟል ተብለዋል። እሱ ሆነ ወይ ትክክል ነው ወይ አይደለም ወይ ሰው ሂዶ አየ ወይ የሚል ኮሜንቶችን አይቻለሁ። ንገሪን ስለ ትዝታ ስትሉ እኔም ባገኘሁትና በሰማሁት መሰረት ደግሞ ለእናንተም ላሳውቃችሁ ስለመጣው ይህን ይመስላል ማለት ነው። የትዝታ ጉዳይ እየሆነ ያለው እንግዲህ እንዲህ ነው። ገና ነው ማለት ነው። ማለትም ያው ሰውየው መያዙ እውነት ነው። ሀበሾች የሰውየውን ፎቶ እዚጋ የተለቀቀውን ፎቶዎች ይዘው ሄደው ለፖሊሶች እያሳዩ ነው። ፖሊሶቹ ደግሞ ምርመራ እያደረጉ ነው። ከምርመራው በኋላ አሳልፈው ወደ ካይሮም ሊሰጡ ይችላሉ። ወንጀሉን ወደ ፈጸመበት ካይሮ ሊላክም ስለሚችል ያለውን ነገር እንግዲህ አብረን እናያለን ማለት ነው። እውነት እንዲወጣ ድዋዬ ጸሎት ያስፈልጋል ማለት ነው። ሁላችንም ለዚች ምስኪን እህታችን ማለት ነው፣ የማንም ደም ተደብቆ የንጹህ ደም እንዳይቀር ፈጣሪ ያውጣው ብለን እንላለን። ዛሬ በለቀቅኩት ቪዲዮ ካያችሁ በጣም ደስ ብሎኝ የለቀቅኩት እልል እያልኩ ስሬስ፣ ሰው ሰው ሲሞት ደስ አይለውም እልል አይልም ማለት ምስጡናን፣ አንበላትም እቺ ሴት ወይም ይሄ ሰው ሞተ አልሞተለኛ፣ ምንም አይደለም። ምንም አያደርግልንም፣ ግን ምንድን ነው እንደዚህ ወንጀል የፈጸሙ እነሱም እንደዚህ የሰዉ ሲሰዉ ቢያንስ አንደኛ ይቀንስልናል፣ ወንጀሉ አስተማሪ ይሆናል። ሁለተኛው ደግሞ ሰዎች ከእንደዚህ አይነት ነገር ሊማሩበት ስለሚችሉ ሌሎችም እኔ እኮ እንዲህ ባደርግ ደረጋለሁ እንደ ኬል እየተባለ እቺ እንግዲህ ወላጅነት፣ እናትነት የዛሬዋ በጣም በሚያሳዝን ሁኔታ፣ በሚያሳቀቅ ሁኔታ ልጇን እንደዚህ አድርጋ እንግዲህ ለዚህ ያበቃች ማለት ነው። ስለዚህ ወላጅ እናት በጨከነችበት ሰዓት እኛ ባል ፍሬንድ ምናምን ጓደኛ እጮኛ ጨከነ ብለን እናለቅሳለን። እናት የጨከነችበት ዘመን ደርሰናል ወገኖቼ፣ እኛ ጸሎት ነው ማድረግ ያለብን። የእውነት በጣም ጊዜው ያስፈራል። ጊዜው ጨካኝ ነው። አሁን እነዚህ ሁሉ ልጆች አሁን የደላላ ማለት ነው። እስኪ ስታስቡት አሁን የደላላ እነዚህን ሁሉ ኢትዮጵያውያን ማለት ነው ሰብስቦ ይሄን ነገር አሸክሟቸው ይሄ ሁሉ ሊሰዋ ነው ማለት ነው። ሳውዲ ህግ ይዟል። መንግስት ይዟቸዋል። የዚህ ህግ ደግሞ የሳውዲ ህግ ደግሞ በጣም እንደ ሌላ ሀገሮች ህግ አይደለም፣ የጠበቀ ነው። በእንደዚህ አይነት ነገር መጨረሻችን እንግዲህ ይህ ነው ማለት ነው። በአንድ እሱ ገንዘብ ለማግኘት ብሎ ይህም ሁሉ ወገኖቹን ይህም ሁሉ ኢትዮጵያውያን ስደተኞችን ገንዘብ ከፍለው ብራቸውን አውጥተው ተሰደው ሊሰሩ የመጡትን በወንጀል አስይዞ ህይወታቸውን እንዲያልፍ እናቶች እንዲያለቅሱ ያደረገው ነው ደላላ ማለት ነው። ስለዚህ ሰው በሰው ጨክኗል። የእውነት ያማል። በጣም ጨክኗል። ተጨካክነናል። አውሬ ሆነናል። ሁላችሁም ራሳችሁን ጠብቁ። እንግዲህ በእንትን ጉዳይ ማለት ነው። በእነዚህ በሳውዲዎቹ ልጆች ጉዳይ ስንነሳ ሁላችንም ድምጽ መሆን አለብን። ይሄን ነገር ልጆቹ ከሞት እንዲተርፉ ምንም በማያውቁት ይዛችሁ ሂዱ እቃ ነው ተብሎ ነው ተሸክመው እንዲሄዱ የተደረገው። ጫትና የተለያየ ነገሮች ናቸው፣ ዕፆች ናቸው። እነዛ ነገሮች ደግሞ በጣም ክፉ መጥፎ ነገሮች ናቸው። በሳውዲ ሕግ ማለት ነው የማይፈቀድ ነገር ስለሆነ ዛሬ ልጆቹ ለሞት ሊዳረጉ ነው ማለት ነው። ስለዚህ ሁላችን ድምጽ እንሆንና እነዚህ ልጆች ሕይወታቸው እንዲተርፍ እናድርግ። ቢያንስ ወደኛ መሪ ሁላችንም ድምጽ እናድርግና እሱ ተይዘው ወደ ሀገር እንዲገቡ እንጂ ሕይወታቸው እንዲያልፍ እንዳይደረግ እንኳን ሁላችንም ተባብረን እዚህ ጋር የአንድ ብሄር የአንድ ብሄር አይደሉም የሁላችንም ንጹ ኢትዮጵያዊ ናቸው። ብሄር ብሄረሰብ ናቸው፣ ይሄ ሁሉ ስደተኛ ማለት ነው። እና ያሳዝናል፣ ያማል። ለእነዚህ ልጆች ፍትህ እንበል። ለትዝታን ፍትህ በሉ። ትዝታንም እንዳትረሷት ማለት ነው። በህንድ ሀገር እህታችን እኮ የሞት ፍርድ የተፈረደባት ህንድ ላይ እኮ እጽ፣ አደንዛዥ እጽ ጓደኛው አይደለች እንዴ ሻምፖ ነው እና የሚስማማኝ ሻምፖ ነው። ይህ ሻምፖ ይዘሽ ሂጂ፣ የሚቀበልሽ ሰው አለ ብላ ሻምፖ ነው ብላ እየሰጠቻት እኮ ነው ጉድ ያደረገቻት አደለ እንዴ? ይኸው ባልሰራችው ወንጀል እኮ የሞት ፍርድ ተፈርዶባት አንድ እህታችን በቻይና ሀገር ታስራ እንዳለች ሁላችንም እናውቃለን አይደለ ይሄ ምንድን ነው ሰዎች ለሰዎች የሆነ ሀገር ስትሄዱ ይሄን ለክሌ ስጡልኝ ሲባል ፈትሻችሁ እዩት ማለት ነው ዱባይ ላይም እንደዚህ የሆነ ሰዓት ላይ በሽሮና በበርበሬ ውስጥ አድርጋ እንደዚህ የታሰሩ ልጆች ነበሩት እዝ ካላችሁ ሽሮና በርበሬ ነው ብለው ውስጥ አስገብተው እዛ ስድርስ ስጥልኝ ብለው ሪፖርት ላይ ተቀብለው እዛ ሲፈተሽ ግን ሀሽሹን ነው የተገኘ እና ስለዚህ በጣም ከባድ ነው። ተጠንቀቁ። በቃ የሰው እቃ ይዛችሁ አትምጡ፣ በፍጹም ከመጣችሁም እንኳን መርምራችሁ፣ ፈታችሁ፣ አይታችሁ አጠገባችሁ ታሽጎ ነው መውሰድ ያለባችሁ። በአሁኑ ሰዓት የሚታመን ሰው የለም። እውነት በጣም እነዚህ ልጆች አሳዝነውኛል። ብቻ ፍትህ እንበልላቸው የሚሰማ ከሆነ። ይህም ቪዲዮ ስታዩላችሁም ላይክ አድርጉ፣ ሼር አድርጉ ምክንያቱም እንዲደረስላቸው ላለሁ ሰላማችሁ ይብዛ። ወዳችኋለሁ። ያለው መረጃ ይህን ይመስላል። አዳዲስ ነገሮች ስናገኝ እመጣላችኋለሁ። ሰላሙ ነው።